በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በመድኃኒዓለም ስም በእመብርሃን ቃል ኪዳን እንደምንዋላችሁ እንደምናደራችሁ እንደምንሰነበታችሁ እንደየሰዓት አቆጣጠሩ ይህን ድምፅ በምትሰሙበት ሰላም እግዚአብሔር ይድረሳችሁ። ዛሬ መድኃኔ ዓለም በቸርነቱና በምህረቱ እንደፈቀደልንና እንደወደደ መጠን ጉባኤያችንም እንደባረከልን የምንማማርበት ርዕሳችን የመናፍስት ሹክታና የእኛን ሀሳብ በምን እንለያለን በሚል ነው። መድኃኔ ዓለም በቸርነቱ ጉባኤያችንን ይባርክልን፣ ክፉን ኃይል ያረቅልን፣ እኔ የምናገርበትን አንደበት እናንተ ደግሞ የምታስተውሉበትን ልብ እና ልቦና ከዛም በላይ በመንፈሳዊ ህይወታችሁ እና በመናፍስት ጋር ባለው የውጊያ ጊዜያቶቻችሁ አንድ ደረጃ ከፍ የምትሉበት አይነት ጉባኤ እና ትምህርት መርሃ ግብር ያድርግልን። አሜን። እንግዲህ ከዚህ በፊት የመናፍስት ሹክታ ብዙ ነገር እንደሚያበላሹ ተማምረናል። ከውስጥ ሹክ የሚሉንን ወደ ተግባር ምንቀይር አይነት ከሆነ በብዙ ጎዳና በእነሱ ቁጥጥር እጅ ውስጥ በቁጥጥራቸው ውስጥ እንደምንሆንና ብዙ ነገር እነሱ እንደሚመሩን አይተናል። የመናፍስት ሹክታ እቅዶችንና የተፈቀደልህን ሕይወት ያሰብከውንና የምታቅደውን ነገር በሙሉ የሚያከሽፍበት መንገድ ከመሆኑም በላይ ከመንፈሳዊ ኃይልህና ጸጋህ የሚትነጠቅበት አይነት የመናፍስት ውጊያ ነው። በሹክታ አቅጣጫህን ይቀይራሉ። በሹክታ ሐሳብህን ያዛባሉ። በሹክታ እይታንም እቅድህንም ይንዱታል። በሹክታ ታሪክህን ያበላሹታል። በሹክታ የልማድ ኃጢአትና የአሕዛብ ባህሪ እንድትወርስ ያደርጉሃል። በሹክታ ግራ እንድትጋቢ ያደርጉሃል። በሹክታ የምትሰራውን ነገር ላይ ጥርጣሬ እንድታሳድር ያደርጉሃል። በሹክታ ሰላምን ይነሱሃል። ሰላማዊ የሆነ ጊዜያቶች እንዳታሳልፍ ያደርጉሃል። የውስጥ ሕይወትን ያደነዝዙትና ብዥታን እይታ ላይ ይፈጥሩብሃል። ሹክታ አንድ ነገር ላይ ወሳኝ የሆነ አቋም እንዳይኖርህ ያደርጋል። የመናፍስት ሹክታ ፍቅርን ይነሳሃል። ከቤተሰብም ከጓደኛም ከየትኛውም ጋር ተጠራጣሪ አይነት ሰው እንድትሆን ያደርጋል። እና የመናፍስት ሹክታና የእኛን ሀሳብ እንዴት ነው የምንለየው? ሁለቱም መነሻቸው ከውስጥ ስለሆነ ብዙ ጊዜ መናፍስት ከተቀመጡበት ቦታ ላይ ድምፃቸውን እና ውስወሳቸውን ያቀርባሉ። የመናፍስት ድምፅ የሚመጣው ከተቀመጡበት ቦታ ላይ ነው። ዓይን ላይ ከሆነ፣ ጆሮ ላይ ከሆነ፣ አንደበት ላይ ከሆነ፣ እግር ላይ ከሆነ፣ ልብ ላይ ከሆነ፣ ከተቀመጠበት ቦታ ላይ ሆኖ ድምፅና ውስወሳ ትሰማለህ። ብዙ ጊዜ ግን የእኛ ሀሳብ ከሚፈልቅበት ቦታ ላይ ተቀምጠው ተቀላቅለው ሀሳብን ያመጣሉ። እነሱ ብዙ ጊዜ የመናፍስት እኛ ባለን ነገር ላይ ተቀላቅለው ነው የሚጎዱን። የኛ የሆነው ነገር ላይ በሙሉ ይቀላቀላሉ ሐሳባችን ላይ ይቀላቀላሉ። መንፈሳዊ ሕይወታችን ላይ ይቀላቀላሉ። መድኃኔ ዓለም ነገሮችን በሚገልጥበት መንገድ ላይም ይቀላቀላሉ። ለእኛ በሚገለጥበት መንገድ ላይ፣ በሕልምም በእውንም በተለያየ መንገድ ላይም እነሱም ይቀላቀላሉ። ቀደም ሲል እምነታችን ላይ ተቀላቅለው እንዳደነዘዙን፣ አሁንም እኛ በምናደርገው መንፈሳዊ ንቅናቄ ላይ በሙሉ እየተቀላቀሉ ነው እነሱም አቅጣጫዎችንና መንፈሳዊ ህይወታችንን ብዥ የሚያደርጉት ማለት ነው። ስለዚህ የመናፍስት ሹክታ እና የእኛን ሀሳብ የምንለይበት ሦስት ነጥቦችን ነው የምጠቅስላችሁ። አንደኛ፣ ይሄ እንድንለይ የሚሆንበት የራሱ የሆነ ጸጋ ነው። ሁሉም ነገር መድኃኔ ዓለም ሲሰጥ ነው፣ ሲፈቅድል ነው። አሁን መናፍስት ማውራታቸው ብቻ አይደለም ትልቁ ችግር ሹክ ማለታቸው ብቻ አይደለም። ከሹክታ በተጨማሪ እንድትሰራ ደግሞ ማስገደዳቸው። አሁን ከተቀመጡበት ቦታ ላይ እያወሩና ያን ነገር እንድትሰራም ያስገድደዋል። አሁን በዚህ ሰዓት መንፈሳዊ ሕይወትና ኃይል ከሌለ፣ ትንሽ በረከት ከሌለ በምንም አጋጣሚ የእነሱን ሀሳብ ላለመቀበል አቅም የለህም፣ ወይም በምንም መንገድ የእነሱን ሀሳብ አለመቀበል አትችልም። ሹክ ካሉ ምንም በረከት ከሌለ ትሰራለህ፣ ያስገድዷሃል። ምክንያቱም አብረሃቸው ነው የምትኖረው፣ ተመሳስለው ነው የሚኖሩት። ግን ትንሽዬ በረከት ካለች ሹክ ብቻ ይሉህና ያንን ነገር ማድረግና አለማድረግ ያንተ ውሳኔ ይሆናል። ይሄ ሁለተኛ ስቴፕ ነው። የመጀመሪያው ነጥብ ላይ በተዋህዶ ስለሚኖሩ ወይም ተዋህደው ተመሳስለው ተቀላቅለው ስለሚኖሩ ሲናገሩ ወደ ተግባር እንድትለውጥ ራሳቸው ያስደርጓል። ይሄ ምንም መንፈሳዊ ህይወት በሌለበት ዓለም ስትኖር ያለ ሁኔታና ውጊያ ነው። ግን ትንሽዬ በረከት ሲኖረ፣ ጸሎት ሲኖረ፣ አምልኮ ሲኖረ ሹክ ብለው ድምፃቸውን ብቻ ያሰሙና ያንን መተግበርና አለመተግበር፣ ማድረግና አለማድረግ ወደ ተግባር የመለወጥ ፍላጎትህ ላይ ወሳኝ የምትሆነው አንተ ነው፣ ያንተ አቋም ነው እሱ የሚወስነው። ይሄን ደግሞ ከዛም በረከት ከፍ እያለ ሲመጣ ጸጋ ሁኖልህ የምትለይበትን አቅም ይሰጣል። ያው ከላይ ሲሰጥን ሁሉ ነገር አይደለም ይሰጣል። አንዳንድ ሰዎች የመናፍስትንና የእነሱን ሀሳብ ይለያሉ። የመናፍስትን ድምፅና የራሳቸውን ድምፅ ይለያሉ። የመናፍስትን ውሶሳና የእነሱን ውሶሳ፣ ማለት የራሳቸው የሆነ ከልብ የሚፈልቀውን ሀሳብ ያውቁታል። የሚያውቁበት ምክንያት ጸጋቸው ነው። ጸጋ የሚመጣው ደግሞ ከብዙ ጊዜ አምልኮት ህይወት ውስጥ የሚገኝ የበረከት ስጦታ ነው። ስለዚህ በመንፈሳዊ ህይወት በዛ ያለ ጊዜ ስትቆዩ እንደ ጸጋ ሆኖ ይሰጣችሁና የእናንተንና የክፉ መናፍስትን ድምፅና ውስወሳና ሹክታ ትለያላችሁ ማለት ነው። ስለዚህ የመጀመሪያውን መልስ ጸጋ ነው ማለት ነው። ሁሉም ነገር መድኃኒዓለም ሲፈቅድና ሲሰጥ ነው። ከሱ ውጭ ምንም ነገር የለም። ቅድስናውም ከሱ ነው፣ ምስጋናውም ከሱ ነው፣ በረከቱም ከሱ ነው፣ አገልግሎቱ ከሱ ነው። ምንም ሁሉም ከሱ ነው። ከኛ የሆነ ነገር የለም። መናፍስትን ምን እንደሆኑ እንድናውቀው የሚያደርገን የእሱ ጸጋ ነው። ማን እንዳደረገብን እንድናቅ የሚያደርገን የራሱ ጸጋ ነው። በምን አይነት መልከት መንገድ እንደሚወርቁ የምናውቀውም የእሱ ጸጋ ነው። ይህም ሁሉ ነገር እሱ በፈቀደልን እና በገለጸልን መንገድ ነው። ያ ሁሉ የመናፍስትን ሹክታና የእኛን የምንለይበት የሚሆነው በእሱ ሲፈቅድና ጸጋውን ሲሰጠን ነው። በፈቃዱ ነው። እሱ ከፈቀደ እናውቃለን ነው የመጀመሪያው ምላሽ። ስለዚህ መድኃኔ ዓለም በቸርነቱ የመናፍስትን ሀሳብና የእኔን ሀሳብ የመናፍስትን ሹክታና የልቤን መሻት የምለይበትን አቅምና በረከት ኃይል ስጠኝ እያል መለመን ያስፈልጋል ማለት። የመጀመሪያው ነጥብ ይሄ ነው። እስኪ መጽሐፍ እንምጣና ስትንሽ ስለ ጸጋ ጸጋ በነገራችን ላይ የሚመጣው በሁለት መንገድ ነው። አንደኛ፣ በትጋት ሁለተኛ፣ በመጠበቅ አንድ ትጋት የማያቋርጥ መንፈሳዊ ኃይልና መዝገብ ሲኖር፣ ሁለተኛ ጊዜው ሲደርስ ነው። አሁን ዛሬ ጸጋቸው ተገልጦ ክፉ መናፍስን የሚገስጹ አባቶች ጸጋውን ያገኙበት መንገድ አንድ ብዙ ዘመን በትጋት ሆኖ በመጸለይ እና በውጊያ ህይወታቸው፣ ሁለተኛ ደግሞ ጊዜው ደርሶ ነው። ያለ አንድ ሰከንድ ወደፊትም ወደኋላም አትልም። መድኃኒዓለም ከፈቀደልህ ውጭ አይሆንም። ጸጋ የሚሰጠው በእንደዚህ አይነት መንገድ ነው። ይሄ ደግሞ እኔ ያወኩት ነው እንጂ፣ ይሄ ብቻ ነው ብሎ የምንደመድበው ነገር አለ፣ ሌሎችም ሊኖሩ ይችላሉ። በእኔ አቅም ያወኩት ነው። እሺ፣ መጽሐፈ ጥበብ ምዕራፍ 3 ቁጥር 9 ላይ በእርሱ የሚያምኑ ሰዎች የቀና ህጉን ይወዳሉ፣ ህጉን ይወዳሉ። ጸጋ ክብር ለወዳጆቹ ነውና፣ የጎላም መጎብኘት ለወዳጆቹ ነውና። ወዳጆቹ እነዚህ በእርሱ ፍቅር ጸንቶ ይኖራሉ። ስለዚህ ጸጋ ክብር መድኃኒ ያለም ለወዳጆቹ የሚሰጠው ስጦታ ነው። አዎ በሱ ፍቅር ጸንተው ለኖሩ በትጋት ለኖሩ በጊዜውን ለጠበቁ፣ በጽናት በትጋት ለቆዩ ሰዎች ለወዳጆቹ የሚሰጠው ስጦታ ጸጋ ይባላል። ስለዚህ እኛም ጸንተን ከታገልን ተግተን ከታገልን መንፈሳዊ ህይወታችን ሳናቆራረጥ ከቆየን ጽናታችንና ትጋታችን ከዛም ጊዜው ሲደርስ ሆኖ መድኃኔ ዓለም ለእኛ ለልጆቹ እንደ ፈቃዱና እንደ ምህረቱ የመናፍስትን ሀሳብና የእኛ ሀሳብ እንድናውቅ የሚሆንበት ጊዜ ይመጣል ማለት ነው። ይሄ አንደኛው ነጥብ ነው። የሐዋርያዊ ቅዱስ ጴጥሮስ መልእክት ምዕራፍ አንድ ቁጥር 13 ላይ እንዲህ የሚል ቃል አለ። ስለዚህ የልቦናችሁ ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል። ጸጋ የሚመጣው ሁለተኛ በተስፋ ነው። ከዛም በተጨማሪ ጸጋ የሚገኘው መድኃኔ ዓለም ክብር ምስጋና ይግባውና ሲገለጥ ነው። ሲገለጥ ሲል ወደ እኛ ሕይወት ሲመጣ ነው። ጊዜው ሲደርስ ለማለት ነው። ግን ይሄ ቃል የተነገረው ከእሱ መገለጥ ጋ የተያዘ ነው። ያው ወደ እኛ ሕይወት ስናመጣው ግን በተስፋና መድኃኒ ዓለም ሲጎበኘን የሚገኝ ስጦታ ነው ብለን እንድንይዘው ነው። ስለዚህ ተስፋ አድርገን በጽናትና በትጋት ከተዋጋን የትኛውም ነገር የመናፍስትን መለያየት ብቻ ሳይሆን የትኛውም ነገር በህይወታችን ውስጥ ይሆናል። ይሄ ትልቁ ነጥብ ነው። ሁለተኛው የመናፍስትን ሹክታና የእኛን ሀሳብ የምንለይበት ነጥብ ከመናፍስት ጋር ባለን የውጊያ ጊዜ የምናዳብረውና የሚኖረን ልምድ ነው። ምንድን ነው የምትሉት? ስሩ ኤክስፒሪንስ ነው የምትሉት፣ እንደዛ ነገር የሚገኝ ነገር ነው። አሁን መናፍስትን ሲጥላችሁ፣ ስትጥሉት፣ ሲዋጋችሁ፣ ስትዋጉት፣ ሲያወራ፣ ስትሰሙት፣ በተለያየ መንገድ ላይ እናንተን የሚያሸንፉበት ነገሮች ስትረዱ፣ የተለያዩ ቪዲዮዎችን፣ የተለያዩ ትምህርቶችን ከራሳቸው ድምፅ፣ ከመናፍስት አንደበት፣ በመምህራኖች ፈውስም፣ በተለያየ ነገር ስትሰሙ በልምድ ወይም ከጊዜ ወደ ጊዜ በሚኖራችሁ ውጊያ ውስጥ እየለያችሁ እየለያችሁ እየለያችሁ ትመጣላችሁ። መናፍስት በአንድ ነገር አንድ ሺህ ጊዜ ከጣለን ውጊያው ምንድን ነው? አንድ ነገር ከጣለን በኋላ ቢያንስ ለትንሽ ጊዜዎች በዛ ነገር ውስጥ የጣለን እንጂ ለዘላለም ሊጥለን አይገባም። ይህን በልምድ ልናውቀው ይገባል። ትናንትና በወደቅንበት ኃጢአት ንስሐ ገብተን እንደገና ተመልሰን ከወደቅን አልተረዳነውም፣ የውጊያውን ምንጭ ማለት ነው መናፍስትን እኛን በየት በኩል እንደሚያጠቃን አናቅም። ስለዚህ ለሁሉም ሰው ክፉ መንፈስ ተዋግቶ የሚጥልበት የራሱ የሆነ መንገድ አለው። አንዳንዱን የውጊያ መንገዶች ከሰውም ይወስዳል። እናንተ ዝም ብለ ፈውስ ስታዩ እኮ እናንተ ብቻ አይደላችሁ የምታዩት መናፍስቶችም ያሉ። ስለዚህ የውጊያን ስልት ከዛ እነዛ መናፍስትም ይወስዳል። ከጊዜውም ይወስዳል። የራሱ የተንኮል ጥበብም አለለት። ከምሰሙት ነገርም ይወስዳል። ዘመኑንና ቴክኖሎጂውን ተከትሎም ይሄዳል። በተለያዩ አቅጣጫዎች ተጠቅሞ እናንተን ይዋጋል። እናንተም በዛ ውስጥ እየተዋጋችሁት እየተዋጋችሁ፣ ያ ውጊያ ቀጥ ብሎ አይሄድም። መሸነፍ አለ፣ ማሸነፍ አለ፣ መውደቅ አለ፣ መነሳት አለ፣ መዛል አለ፣ መደሰት አለ፣ ማልቀስ አለ፣ መጨነቅ አለ። የሆነ ጊዜ ደግሞ ታዳክመውና ታስረዋለህ። የሆነ ጊዜ ደግሞ ተፈቶ ምንም ጸሎት እንደጸልያ ስለዚህ ገባ ወጣ ገባ ወጣ የሚል አይነት ሂደት ያለው ስለሆነ የውጊያ ዓለም። በእነዚህ ጊዜያቶች ውስጥ ታዲያ አንተ ክፉ መንፈስን ድምፅና ያንተን ሀሳብ የምትለይበትን ነገር ታቃለህ ማለት ነው። በልምድ በውጊያ ውስጥ የምታካብተው ነገር ነው፣ የውጊያ ትርፍ ነው፣ የውጊያ ትርፍ ነገር ነው ይሄ ማለት ነው። ልካ ሐዋርያው ቅዱስ ጳውሎስ ማነው? ሐዋርያው ቅዱስ ጴጥሮስ ለመድኃኔ ዓለም ክብር ይግባውና ሁሉን ነገር ትተል ተከተል ጥቅማችን ትርፋችን ምንድን ነው ሲል መልሶለታል። እንደዛው ሁሉ በውጊያ ውስጥ የምታካብቱት ጥቅምና ትርፍ የእናንተንና የመናፍስን ሀሳብ መለየት ይሆናል ማለት ነው። ይህ ሁለተኛ ነጥብ ነው። እስኪ ወደ መጽሐፍ ቅዱስ እንምጣ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ስድስት ዐሥራ ሁለት ላይ መጋደላችን ከደም ከደምና ከስጋ ጋር አይደለም ይላል፣ ከአለቆችና ከስልጣናት ጋር፣ ከዚህ ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። እንግዲህ አያችሁ፣ ይሄ ውጊያ የሚታይ አይደለም ነው። አንደኛ ስጋና ደም የለውም፣ ስውር ነው፣ ረቂቅ ነው። በረቂቅ ባህሪው ጉዳቱንና ውጤቱ ላይ ብቻ ነው የምታየው። እና አንዳንድ ላይ ደግሞ ሲቀላቀል ነው የምታየው። ከዛም በላይ በነፍስ አይን ነው የምታየው። የነፍስ አይን መቼ ነው የሚበራው ካላችሁ፣ ደግሞ እሱ ደግሞ ጊዜውን ጠብቆ ነው የሚበራው። አሁን አንዳንድ አባቶች ሰይጣንን ያዩታል። ማየት አለ፣ መናፍስት ማየት እንዲሁ። ሰው ሲያዩ ሰይጣን ምን ላይ እንደተቀመጠ ያውቃል። አንዳንዶቹ የሚያውቁት በአኳኋን፣ ብዙ ዘመን ከመናፍስት ጋር ባላቸው ጥናትና የውጊያ ውጤት ሆኖላቸው ነው። አንዳንዶቹ በጸጋ ያዩታል። ያዩትና መንፈሱን ያውቁታል ምን ላይ እንደተቀመጠ። ይሄ ጸጋ ነው ወይም የነፍስ አይነት ሲበራ ነው። እንዲሁ ሁሉ መናፍስትን የምታዩበት ጊዜ ይኖራል። ከበረታችሁ ታዩታላችሁ። መድን ያለ ሁሉ በእጁ ሁሉ በደ እጁ ነው ይሰጣችኋል። እናንተ ትንሽ በርቱ እንጂ ስለዚህ ይሄ ተጋድሎ ከስጋና ከደም አይደለም። አንድ ስልጣን ካለው ሁለተኛ፣ ከአለቃ ሶስተኛ ዓለምን ከሚያንቀጠቅ አራተኛ የጨለማ ገዢ ከሆነ ጋር ነው። ከዚህ ጋር ሁሉ ስለምትታገሉ፣ ይሄ ደግሞ የብዙ ዘመን ጥበብ አለው። ብዙ ጊዜ ኃጢአት ሲያሰራ ቆይቷል። ብዙ ጊዜ ሲነዳህና ሀሳብ ውስጥ ስትቀበል ስለቆየ በቀላሉ የእሱን ሀሳብና እና ያንተን ሀሳብ ላትለይ ትችላለ። የእሱን ሹክታና ያንተን ፍላጎት ላትለይ ትችላለ። ግን ጊዜውን ጠብቆ በልምድ በውጊያ እያወቀው ትመጣለ ማለት ነው። ስለዚህ ይሄ በውጊያ ነው። ሶስተኛ ስለ መናፍስት ማወቅ በራሱ ይህን እንድትለይ አድርጋል። ለምሳሌ አይነ ጥላ እንዴት ነው ሰውን የሚያጠቀሙ? የትኛው መንፈስ ነው ልብ ላይ የሚቀመጡ? ማንነው የሚያወራው ብዙ ጊዜ? ማን ነው አቅጣጫን የሚቀይረው? ማን ነው ይህን መንገድ የሚጠቀሙ? አሁን እኮ የመናፍስቱ ውጊያ የሚያቋርጥ አይደለም፣ ለሰከንድ አያቋርጥም። በየደቂቃዋ በየሰከንዷ ሽርፍራፊ በሱ እጅና ቁጥጥር ውስጥ እንድትሆን ብቻ ነው የሚፈልገው። ቀን በሀሳብ ይዋጋል። ሌሊት በቅዠት ይዋጋል። ከሰው ጋር ስትቀራ ስትቀራረብ ያን ጊዜም አያግባባም፣ አያስማማም። አገልግሎት ብትሄድም ከአገልጋዮች ጋር አያስማማም። በተለይ ትንሽዬ በረከት ካለ ሁሉም ሰው ለመተት የሚፈልግ አይነት ሰው ነው። ምቶ ወጣ ስትል መተት ነው፣ ወደዚህ ስትል መተት። መተት ስጦታ ይሆንልሃል። ከሰዎች ጋር ልክ ጊፍት እንደምትሰጣጦት አላደለ እንደዛ ለአንተ ጊፍት የሚሰጡ መተት ነው። ስለዚህ ይሄ ስለ መናፍስት ስታውቅ አሰራራቸውን ስታውቅ አካሄዳቸውን ስትረዳ ማን ምን እና እንዴት አድርጎ እንደሚያጠቃ ስትለይ ይህን ሹክታና ውስወሳ ታቃለ ማለት ከየት እንደሆነ የምትለይበት አቅምና ጉልበት ይኖረሃል ማለት ነው። ስለዚህ ይሄ የመናፍስትን ሀሳብ እና የእኛን ሀሳብ የመናፍስትን ፍላጎት እና የእኛን ፍላጎት መለየት በውጊያ ውስጥ በጣም ትልቅ ድርሻ አለው። ምክንያቱም መናፍስት የሰው ልጆችን ከሚከፍቱበትና ከሚያጠቁበት ነገር አንዱ የሀሳብ ውጊያ የሀሳብ ውጊያ የሹክታ ውጊያ፣ ምን እናንተ የምንትላላችሁ። አሁን እኮ ሀገር የምትመራው በመናፍስት ሹክታ ነው። ሰው የሚኖረውና የገነባው ፀባዩና ማንነቱም በመናፍስት ሹክታ ነው። ቤተ ክርስቲያን የምትናጋው በመናፍስት ሹክታ ነው። እኛ የምንረበሸው ውስጣዊ ህይወታችን የሚበጠበጠው ሰላማችን የሚናጋው የሚጨንቀን፣ የሚከፋን፣ እምባምባ የሚለን ሆድ የሚብሰን በመናፍስት ሹክታ ነው። ፖሊሲዎቻችን የሚቀረጹት ሹክ ያለው ነው። ብዙ ሰው ፖለቲከኞች የሚያወሩልን የመናፍስት ሹክታ ነው። ሹክ ሲላቸው እነሱ ይዘውት ይወጣል እንኳን ፖለቲከኞች ይቅሩና የቤተክርስቲያን አገልጋዮች ሳይቀሩ ራሱ ሹክ ሲላቸው አውደ ምሕረት ላይ ወጥተው ያወሩታል። እና መምህር አንድ ጊዜ አይነጠላ የገለጠልን ነው የምናስተምረው ሲሉ ሰምቻለሁ። እኛ እኮ ብለው ያለብንም ፈተና ሲገልጡ ስለዚህ የመናፍስት ሹክታ በብዙ ጎዳና አለ፣ ስለማናውቀው ነው። እን ብዙ ዘመን እኮ እየተባላን ነው የኖርነው፣ እየተናከስን ነው የኖርነው። ቤተሰብ መቼ ፍቅር አለው? ሁሉም ጋር ወንድም ከወንድም፣ እህት እህቷ፣ እናት ካባታ፣ ምን እኮ አይስማሙ ማውል። በሐሳብ ተቃራኒ፣ በንግግር ተቃራኒ፣ በጨዋታ ይግባቡ። እንኳን ሌላው ይቅር ባለ ትዳሮች መቼ ይግባባሉ? ሁሌ እየተነታረክን አይደለም ምንኖር። ይሄ የእሱ ሹክታን ስለምን ሹክ ነው የሚል ቀቀስ ብሎ ትልቁ መሳሪያው ነው። ሹክ ያወራልና ዞር ለአንተ ተፈጻጽሞ አለቀስ። ስለዚህ ብዙ ነገር ያበላሻል። መንፈሳዊ ሕይወትን ያበላሻል። ክብር ይግባቸው አጋይስት ዓለም ስሉስ ቅዱስ በልጅነት የሰጡን መክሊትህን ይነጥቁበታል፣ ጸጋን ይወስዱበታል፣ ክብርህን ያራቁቱበታል፣ ሞገስ ይገፈፋል በሹክታ። ደብተራ ዛሬ መናፍስት የፈለገውን ነገር እንዲያደርጉለት የሚያደርጋቸው በሽኩታ በሹኩታ ነው። አንድ ሰው ሲጀምር ከተዋረሰ እንደ መናፍስቱ ሀሳብ ነው የሚኖር። አድርግ ያለውን ያደርጋል፣ ካላደረገ ያቀምሰዋል። አሁን በደብተርና ሕይወት ውስጥ ካያችሁ አንዳንድ የሚያነክሱ ደብተራዎች አሉ። እግራቸው ሽፍ ተሻፎ ወይ አንድ አይናቸው ጠፍቶ፣ ወይ እጃቸው ተቆሞች የሆነ አካላቸው እንዳልሆነ ሆኖ ታዩታላችሁ። ይሄ መናፍስቱ ሹክ ብሏቸው አድርጉልኝ ሲላቸው ማድረግ ስላቃታቸው በቁጣ ያመጣባቸው ጉዳት። አብዛኛው ደብተራውን ወይ ከጸባይ ይናጋሉ፣ ቅልቀ የተናጋ ነገር አላቸው። ይሄ ሹክታውን አለመቀበላቸው። ግን እነሱ ጋር ሹክታ የለም። በእርግጥ በግልጽ ነው የሚያወራቸው፣ በልብ እኮ ያወራቸዋል። ለደብተሮች መናፍስቶች በልብ ይነግራቸዋል። የሆነ ሰው ጋ ይልኩትና ከጊዜ በኋላ ደግሞ ይገብሩለትና ይጠሩታል። እንትና ላይ ያለ ና ይሉታል። ይሄዳል። ምን ምን ሰራ፣ ምን ምን አጠፋ። ከቻለ ይህንን ሰርቻለሁ፣ ከዚህ ከዚህ ጊዜ በኋላ ስራ ይጨርሳለሁ ይላል። ካልቻለ ይሄ አልቻልኩም? ምን ያዘ ይሄ ነገር፣ መንፈሳዊ ህይወቱ ይዞኛል ይሉታል። ያወራል። ሲገባ ያወራል። ምን ሲል ያወሩታል። በልብ ይነግራቸው። ልክ እኛ ድምፅ እንደምናወጣ እሱም ድምፅ አውቶ በልባቸው ይነግራቸው። ምን ታሬ ጥበብ ይመስላል እንግዲህ ትውልዱ ተሳስሮ ያለው በዚህ ነው። ቤተክርስቲያንን ቤተ ክርስቲያን ስትሄዱም ያው ቀድሞ የሚያገኟቸው እነሱ ናቸው። ደና ደና ቦታ የተቀመጡ እነሱ ናቸው። ደና ደናውንማ እኮ የዋ የዋውን የእግዚአብሔር ሰውማ አታገኙት። ዝሜት ይገኛል እሱ ተደብቆ ነው የሚኖረው። የሚያገለግለው ሚስኪን ነው የማይረባ ተደርጎ ነው የሚታሰበው። አቅም የሌለው እውቀት የሌለው ተደርጎ ነው የሚታሰበው። አለን አለን፣ ለቤተክርስቲያንም አለን አገልግሎቷ አለን ቡራኬ የሚሰጡት ጸሎት የሚያሳርጉት ፍታት የሚያደርጉት ያው ይሄ ስለሆነ በጣም አስቸጋሪ ነው። እና የመናፍስት ሹክታ ትውልዳችንን አመለኛ፣ ሱሰኛ፣ ደብተራ፣ ጠንቋ ያደርጎታል። የመናፍስት ሹክታ ደም እንዲፈስ፣ እርስ በርስ እንድንባላ፣ እንድንነታረቅ፣ እንዳንግባባ፣ እንዳንስማማ የተረጋጋና የመንፈስ ቅዱስ ቡራኬ ያለበት ሀገርም ትውልድም እኛ ማንነትም እንዳይኖረን አድርጎናል። በብዙ መንገድ የተጎዳንበት የክፉ መናፍስት ሹክታ ነው። መድኃኔዓለም በቸርነቱ ይህና ሊያረቅልን አሜን። ወስብሐት ለእግዚአብሔር ይቆ